እዳ ነው የሚቆጥርብኝ። እዳ እየቀጠለ እየቀጠለ ሲመጣ በኋላ እኔ በጣም ችግር ውስጥ እገባለሁ። እኔ ቤት ጋር አንድ ወር ሁለት ወር ቀመጥ ለእኔ ምንም ፋይዳ የለውም። ሁለት ወር ሙሉ ቁጭ ብያለው። የሆነ ስራ ሄድኩኛው በአራት መቶ ብር በሶስት መቶ ብር ለወር ማን አይቶ ያውቃል? ስራ በአራት መቶ ብር እንዴት ነው? የኢማራት ውስጥ እንደዚህ አይነት ስራ የለም። የሄድክበትም ስራ እንደዛ። ሄኖክ ይሄውን ልጅ ያስገባኝ ገመች ይባላል። መኪና ማጠብ ነው ግ ይግባ የምትውሉ ከሆነ ይግባ የምትውሉ ከሆነ፣ እኔ ነገ ስራ አስገባዋለሁ። ግን አሁን ይሄ ልጅ ማለት ነው ኖርማል ይመስል ስራ መስራት ይችላል። ተረጋግቷል። ኖርማል ነው። ማሚ እንዳለችው ትንሽ በሆነ ካምፓኒ ጋር ትንሽ ቢያልፍ፣ ይሄ ልጅ ጥሩ ነው። ገንዘብ መስራት አለበት። በካምፓኒ ስር መስራት አለበት እና እንረዳለን ያሉ ሰዎች አሁን በኔ በኩል ያናገሩኝ ሰዎች ይኸው እዚህ ጋር አሉ ታማኞች ነገም ቢሆን ብንጠራቸው ወንድማችን አሁን እንዲህ እንድናረግለት ያስፈልጋል ብንላቸው እማያፈገፍጉ ሰዎች ናቸው። ስለዚህ የመጀመሪያው ስቴፕ ይሄ ልጅ መቀየሩንና የስራ ሰው መሆኑን ሲያሳይ ነው አንድ ነገር መደረግ ያለበት። የተራባ አለ፣ የታመመ አለ፣ ሬሳ አለ፣ ብዙ ነገር ላይ ገንዘቡን ልናውል እንችላለን።

የአካባቢ ልጆች የአውራ ደጎች ልጆች ስላሉ የሚረዱትን የሚፈልጉት ነገር ካለ መርዳት ይችላሉ፣ እንችላለን። ምንም ችግር የለም። እሱ የሚያስፈልገው የሚኖርበት ቤት ነው። እሱ የሚያስፈልገው ለጤናው ለመታከም ነው። እሱ የሚያስፈልገው ምንድን ነው፣ እናንተ ታቀርባላችሁ። ልጁም እየተናገረ ነው። እሱ አሉ በሌላው በብዙ አሁን የእህታችን ሰላም ቤት ከፍታ ነበረች እና እንዲገባ ልጁ ትፈልገዋለች። በብዙ እርዳታ ታደርጋለች እሷ በእሱ ገብቶ እንዲረዳ ማድረግ እንችላለን። ምንም ችግር የለውም። እናንተ አሁን ይሄን ይሄን ያስፈልገዋል ልጁ እንደዚህ እንደዚህ የሚያስፈልገዋል ካለ ለሕክምና ነው፣ ለቤት ነው፣ ለምግቡ ነው፣ ስራ እንዲሰራ ነው። ብትፈልጉት ስራ እናንተ ነው የምትተባበሩት፣ የምትችሉ ማለት ነው። እኛ ሩቅ ስለሆነ የምንተባበረው አንችልም። እናንተ ግን ይሄን ይሄን ያስፈልገዋል፣ እንደዚህ እንደዚህ ያስፈልገዋል፣ ይሄን ይጎድለዋል ባላችሁት ሰዓት እኛ እንተባበረው እንችላለን ማለት ነው። ምንም ችግር የለም። ወልቃይት የእኔ ደግሞ ያልኩት ያለሁትኝ አልሰማችሁኝም እንጂ ሁላችሁም አንድ ጸጥ በሉና፣ አንድ ሰው ሀሳቡ ውስጥ ሲጨርስ አንድ ሰው ይናገር። አይዲ ያስፈልጓል። አዎ አይዲ ያስፈልጓል። ስራ ያስፈልጓል። አዎ ስራ ያስፈልጓል። ጭንቀት ውስጥ እዚህ ነገር ውስጥ እንደከተተው ሴቶች፣ እኛ ዱባይ ውስጥ ዱባይም ሆነ የትም ቦታ ላይ ቢያንስ መድኃም ቤት ተጠግተን እንሰራለን። ይሄ ልጅ በረንዳ እያደረን የነበረው ደግሞ እንደዛ ሲፈስ ሰዎች ከበውት ነው እንጂ ሲያዩት የነበሩት፣ እጁን ሲቆርጥ ሲያዩት የነበሩ ሰዎች ናቸው። ይሄ ልጅ ምንድነው የሚያስፈልገው? መደገፍ ነው የሚፈልገው። ስለዚህ በመጀመሪያ ደረጃ ይሄ ልጅ ስራ ይግባ። እጁ ከኦረዲ ተቆራርጧል። እጁን እንዴት አድርጎን አሁን ስራ የሚገባው ቤት ቤት እንከራይለት ባዶ አንድ እዛ አበሾች የሚያዩት እዚህ አካባቢ ራሱ ከሆነ እኔ እየሄድኩ አየዋለሁኝ፣ ችግር የለም ሶጣም ስገባም እኔ እዚህ አካባቢ ተፈልጎለት ሶጣም ስገባም ላየው እችላለሁ፣ ችግር የለም ልከታተለው እችላለሁ። ሲጨንቆም ሮጥ ብሎ ወይም ሙኒት አካባቢ ወይ አንዳችን አካባቢ ከሆነ ቢርበው ምንም ቢልም እኛ ጋር መጥቶ የበላኑ ጉርሻ ይጎርሳል፣ ችግር የለውም። ይሄ አሁን የእኛ ትልቁ ጥያቄ ግን አሁን አይዲያ አስፈልገዋል። ከአይዲው በፊት ግን እሱ መረጋጋት አለበት። ምንም ካንሰሌሽን ውስጥ እንቢገባ ችግር የለም አለ ሰው ከጎኑ ይሆናል፣ ችግር የለም እናንተም አለን እያላችሁ እኮ ነው። እግዚአብሔር ይስጣችሁ። ነገር ግን አሁን መጀመሪያ ቤቱ ይስተካከልለት፣ ማረፊያው ይስተካከልለት፣ ምግብ ይብላ፣ ራሱን በቃ ጭንቅላቱን ያዳምጥ፣ ወደ ራሱ ይመለስ። ሙስሊም ነው፣ ቁርአን ይቀራለት። በቃ ይሄን ይሄን ነገር እናስተካከልለት፣ ከዛ ወደ አይዲው እንገባለን። እጁ ተቆርጦ ይሄ ደረቱ እንዳለ እኮ ልጁ ቆራርጦታል። ስለዚህ ይደረግለት፣ ቁርአን ይቀራለት፣ ወደ ቀልቡ ይመለስ፣ ሁሉንም ነገር ይደረግለት። መጀመሪያ ቀልቡን የሚመልሰው ነገር ይደረግለት። ሙስሊም ነኝ ብሎኛል ቁርአን ይቀራለት ቤት እንከራይለት የሚገዛዛ እቃ ምናምን እንገዛዛለት በቃ ወደ ገደለው ግቡ ከዛ ውጭ እንደዚህ እንደዚህ አይዲ ያስፈልግ ድብና አርጎ አይዲ ከሌሎ ማን ይቀጥሯል አው አይዲያ ያስፈልጓል ነገር ግን እሱ የሆነ ያጠፋው ጥፋት አለ ያጠፋው ጥፋት ስንላችሁ ሰው በድሎ ሰው አስለቅሶ ምናምን አይደለም እራሱን በድሏል ራሱን ጎርቷል ከማጋ ከቆሻሻ ልጆች ጋር ሆኖ ማለት ነው ስለዚህ ያንን ነገር ነው እናድርግለት እያለች ያለችው። ሁላችንም እንኳን ሀሳባችን አንድ ላይ ሀሳባችን ያልተሰበሰበው ነገር ግን አሁን እሱ ከአይዲው በላይ የሚያስፈልገው በቃ እንትን ማለት አለበት። ቁርአን ተቀርቶለት ምግብ በልቶ ውሃ ጠጥቶ እጁ ድኖ ተረጋግቶ ወደ ቀልቡ ተመልሶ ከወክ አድርጎ ከልጆች ጋር ምናምን ቀልቡን ይመልስ። የወረቀቱ ጉዳይ ችግር የለም። እንደ ሀሳብን እንደዛ ከሆነ ቀራማ በውስጥ ይ አንዴ በውስጥ ፃፍኩልሽን አይተሽዋል። እዚ ጋ መናገር አንችልም። ገባሽ ገባ ያነገር ቆይ መሲ ምንም እኳ አልተነገረም። አሁን እኔ የምልሽ ልጁ ቀራማ ከሚገባ የሁለት ወር ሪኒው ይደረግለት። የሁለት ወር ሪኒው ምንም ችግር የለውም። የሁለት ወር ሪኒው ምንም ስለማያስፈልግ እዛው ባለው ላይ ሁለት ወር ሪኒው ይደረግ፣ የማገገሚያ ጊዜ ይሰጠው። እንዳላችሁት ልብ ይደረግ። በቃ ግን ያሲሩን በውጭ ተቀመጥኩ ብሎ ደግሞ ራሱ ወደዚህ አይነት ነገር እንዳያስገባ ከዚህ በኋላ ማንም ልብ የሚያደርገው ስለሌለ ራሱን ኮንትሮል ያድርግ። ቢኮዝ ይሄ ልጅ ጎድቶሻል፣ ማንም ከዚህ በኋላ ከጎኑ የሚሆን የለም። ራሱ በራሱ ኮንትሮል እንዲያደርግ ነው መንገር ያለብን። ስለዚህ አሁን ቀራማ ከሚገባ ኤምኬ የሁለት ወረሪኒ ይደረግለት፣ ከዛ ስራ ፈልጉለት ይግባ። አንደኛ ስራ ተፈልጎለት በካምፓኒ ሲገባ ዋቴቨር ምርመራ የትኛውን ቦታ አለ። ዛ ስለትሰራለ ስለሰ የውጭ ስለሆነ ስላልሆነ ሳይሆን እዛ ምርመራ አለ፣ እዚህ ምርመራ አለ። ባይዘ ወይ ሁለተኛ ግን ምን መሰለሽ፣ ሁለት ወር ካለው ከዛ ካምፓኒ ባይስማማው እንኳ ይወጣል፣ ቀን አለው፣ ይሞክራል፣ ይወጣል፣ ቀን አለው፣ ይሞክራል። አሁን አበደን ምንም ቀን ሳይኖረው ሜዳ ላይ ጥሎ ዛሬ ቃል የገባልሽ ነገ አታገኙም። ኔቨር ኔቨር። ስለዚህ ቃል እንደገቡለት ይስሩለት፣

እናንተ ለእኛ ክብራችን ናችሁ። እኔ ሌላ ዌስት ልኖር እችላለሁ፣ ግን እናንተ የምታደርጉት ስራ ዋን ፐርሰንት አናደርግም። እኛ ዩሮፕ ኖረን በጣም ነው የማከብራችሁ። ብዙ ሰው የሚያከብራችሁ እንወዳችኋለን። ስለ ልጁ ኦሪ እናንተ ጀምራችሁታል፣ እናንተ ይዛችሁታል። እኛ ይሄኛውን ያክል ያስፈልገዋበሩ ምንችለውን እናደርጋለን ሌላ ቤት ከፍተን የምንጠይቅበት ነገር የለም። ሙኒት ቅድም ትንሽ አውርተናል በውስጥ በቃ ይሄኛው ይሄኛው ያስፈልገዋል። ለዚህ ወር ለዚህ ለዚህ ለዚህ ካላችሁ እኛ ማን ማን የሚፈለገውን እናደርጋለን። እናንተ ራሶች ጀምራችሁታል ራሳችሁ ትጨርሱት። ለዚህ ለዚህ ለዚህ ይህን ያክል ይፈልጋል ለዚህ ወር ካላችሁ እኔ ሀንድረድ ፐርሰንት ሹር የሚፈለገውን እኔ ራሴን አድርገዋለሁ። ሌሎችን ባልጠይቅም ራሴ አድርገዋለሁ። እንደዚህ ይሁን። ለስራችሁ መሲም ሙኒትም ተነጋገሩ። እናንተ በውስጥ አንክ የምታውቁት ነገር አለ ከኛ የበለጠ ይመስለኛል። ወደ ኤቨር ጋይስ እንደዚህ መሆን አለበት የምትሉት እኛን ሼር አድርጉን። ውዱ እናንተ ያላችሁትን እናደርጋለን። ከዚህ ወጥቶ ሌላ ቤት መሄድ የለበትም። ቤት ያስፈልገዋል። ኦፍኮርስ፣ ቤት ያስፈልገዋል። ለቤቱ ኪራይ እንዲህን ያክል ለዚህ ወር በሉን። ውዱ ለእሱ ቀለም የሆነውም ለተወሰነ ጊዜ እንችላለን። ለህክምናውም ወዴ በመክናም ላይ ማይክ ኮስም የሚያደርገውም ከነገራችሁም ምን ችለው እናደርጋለን። ሌላውም ላይክ ሰፖርት እናደርጋለን የሚል ካለ ይሄ ሰፖርት በጣም 100% ሹር sure ለዚህ ልጅ እኛ እንችለዋለን። ራሳችን ግሩፕ አለን፣ ግን እንችለዋለን ስንል እኛ ፋይናንስ ብቻ ነው እንጂ ብቃቱም የለንም ዕውቀቱ የለንም ኖ we have no clue ምን እንደሚደረግ። ሶ እናንተ በያዛችሁ ጨርሱ። ለእኛ ይሄን እና ክራስ አስገቡ ትላላችሁ ምን ችለው እናደርጋለን መሲና ሳሪ ጁ የሚካሆን እዚህ ጋር የእናንተ እናንተ አይዲ ተሰርቶ ነው ነገሮች መስተካከል ያለበት ብላችሁ ካሰባችሁ ይሄ ከኔ አይዲ አገኝ ተለሆነ እንደገና አስረዷቸው። እሷን ልጅ ማናት ወልቃይትንም ቆራሊሆንም አስረዷቸው። ምክንያቱም እኔ የሄድኩበት መንገድ ሌላ ነበር። እኔ የምለው ከስር መሰረቱ ልጁ እሱ ተለውጦ ነው አንድ ነገር ተራመድ የሚባለው። እኔ የአንድ ቀንን ለውጥ ወይም ማለት ለሁለት ዓመት የሚረዳው ነገር ሳይሆን የስር መሰረት መሆን ያለበት ነው ብዬ ስለማስብ እኔ ሄድኩበት መንገድ ከእናንተ ስለሚለይ እንደ አዲስ እንነጋገርበት እና በእናንተ ሀሳብ የምንሄድ ከሆነ ደግሞ እንዳላችሁት ሌላ ቤት ገብቶም ሆነ እዚህም ቢሆን ሌላ ትብብር ያስፈልገዋል ማለት ነው። ሙኒት የኔ አንድ አንድ ሀሳብ መናገር የምፈልገው እኛ አብዛኛውን ጊዜ እንደምታየው ወንዶች መጥተው እዚህ ሲንከራተቱ ብዙ ዋጋ ሲከፍሉ፣ ከሱ በላይ በጣም ብዙ ዋጋ የሚከፍሉ ወንዶችም አሉ። አንድም ቀን ብለን አናያቸው። ምክንያቱም መታችሁ እዚህ ለእንደዚህ የተዳረጋችሁት በራሳችሁ ምክንያት ነው እያልን ነው አሳልፈን የምንሰጣቸው። እኛ ግን አሁን ይህን ልጅ በአጋጣሚ እንደዚህ ሲሆን ስለደረሳችሁለት በህይወት እንዳለ እንታደገው ብላችሁ ስታነሱት ሰው መጣና ደግሞ እኛ ህልፕ እናድርገው ብሎ ሲጠይቀን ያንን ህልፕ ለማድረግ ልክ እሱ ቆራ ሊሆን እንዳለው ሁሉም ነገር ማመቻቸት ያለብን እኛ ነን። ምክንያቱም ትናንት ካነሳነው ነገር ዛሬ ተምሮ ነገ ሌላ ስህተት እንዳይደግም ማድረግ ያለብንም አሁንም እኛ ነን፣ ተመልሰን ዕዳውም ለእኛ ስለሆነ፣ ስለዚህ ልጁን በሚሆን ሁኔታ አመቻችተን ማድረግ ያለብን እኛ እስከሆንን ድረስ እኔ እንደ ሀሳብ ያመጣሁት ቀራማ ዛሬ ይገባል። ከገባ በኋላ ቀራማ ገብቶ ከከፈል አትከፈል ሌላ ፕሮሰስ ውስጥ ከሚገባ የሁለት ወር ቪዛ ይሰራለት፣ ቤት ይፈለግለት፣ ለራሱ የሆነ ነገር ይመቻችለት። ከዛ በኋላ በራሱ ጥሮ ግሮ እንዲኖር ማድረግ ማስለመድን ስለሆነ ለዚህ ፕሮሰስ ያስፈልጋል የሚለውን ነገር ይነገርና፣ እነዚህ አለን ያሉት ወንድሞቻችን እነሱ ያርጉለት። ይሄ ራሱ ትልቅ ነገር ነው። ኦኬ ሳሪ ሳሪ ይኸውልሽ፣ የሁለት ወር ቪዛ አፕላይ ይደረግልና ጥሩ። እኔ ደግሞ ሁለት ወር የሁለት ወር አይደለ ግን እኔ አሁን እነ ቁራሌውም እነ ወልቃይትም እዚህ ጋር እያሉ ምናልባት እኛ ይሄ የልብሱን ይሄ ፍራሹን የቤት ኪራዩን እዚህም እኛ እንሸፋፍናለን። እነሱ ለአይዲው ይዘጋጁ። የሚያስፈልገው 9500 መቶ ድርሃም አይ ቲንክ ያንን ነው። እና 9500 ድርሃም እነ ወልቃይትና እነ ቁራሌው አይ ቲንክ ቁራሌው አይደል? አዎ እናንተ ተዘጋጁበት። ሌሎቻችን ደግሞ የቤት ኪራዩንና ምናምን እዚሁ ጋር ቃል የምትገቡ ልጆች ግቡና ወደ እንትኑ ይገባ። ከዛ ደግሞ ልንገርሽ፣ አሁን እሱ አይዲ የሚሰራለት በሁለት ወር ውስጥ ፀባዩ ታይቶ ኔሎ ገና ማይሰው ከሆነ ብቻና ብቻ ነው እንጂ ትናንት ያደረገውን ነገር ከስተቱ ካልታረመ ኖ ወይ ማንም እዚህ አምጥቶ አግዘው የሚለው ሰው አይኖርም። ስለዚህ ለምን እናንተ የምታወጡትም ገንዘብ የኛ ነው፣ እኛም የምናወጣም ጊዜ የኛ ነው። ከገንዘብ በላይ ጊዜ ትልቅ ነገር ነው። ስለዚህ እኛ እሱን ትሪት የምናደርግበት መንገድ እንዲሰራ፣ እንዲለወጥ፣ ራሱን ችሎ እንዲኖር መኖር ምን እንደሆነ እንዲያውቀው እንፈልጋለን። ስለዚህ ብሩ ይቀመጥለት ብሬ ስለተቀመጠ ብሎ የሚሆነው ነገር የለም። እናንተ አድርጉለት አሁን የሁለት ወረኒኒ ይደረግለት፣ አልጋ ይገዛለት፣ ምን ይበልለት፣ ኤም ኬ ስራ አስገባው። በዚች በሁለት ወር ውስጥ ያለውን ነገር አይተን ሰላማዊ ሰው ከሆነ አይዲዩ ይሰራል በራሱ እንደፈለገ ሂዶ በራሱ ተንቀሳቅሶ ይሰራለታል። ሳሪ እኔ እዚህ ውስጥ ቃል የሚገባልኝ ነገር ግን አጅማን ያሉት ጓደኞቹ ጋር የሚሄድ ከሆነ ግን እመቤቴን ነው እመቤቴን

ሀገራችሁ ለመዳችሁ ሰው አምጥታችሁ ስትሸጡ ዝም ተብላችሁ ሰው ስት ር ዝም ተብላችሁ ጭራሽ አሁን ደግሞ ማይፈቀድ ነገር ልጆቹ እንዲጠቀሙ እያደረጋችሁ ሀያ እና ሰላ ሰላሳ ዓመት የሚያስፈር ነገር እንዲወስዱ የምታደርጓቸው ማለት ነው። ማሬ በቃ አሁን እነሱ ጋር የምትሄድ ከሆነ ወደ አጅማን የሚባል ሰፈር ስራ እንኳን አጅማን ከተገኘ ልክ አትገባም። በቃ አይገባም፣ እግዚአብሔርን አይገባም። ልጁ ሀሳቡን ጠይቂው። በዚህ ሀሳብ ይስማማሉሻ አሁን ተናገር፣ አጅማን የሚባል ነገር አይገባም። ሳሪ ወደ ነ ኤምኬ ወይ ወደ ቻርጃ ራው ወደ ሌላ ቦታ ነው የሚሄደው። ኤምኬ ወደ ሌላ ቦታ እንፈልግለታለን ቤት። ምክንያቱም ጓደኛ ነው የሚያጠፋው። አጋጣሚ ሳሪ ለልጁ ነገር እንዳይደናቀፍ ነው እንጂ በጣም አስቸኳይ ነገር ነው የምትባለው። ልጅ እዚህ ጋር አብሮት ስላለው ልጅ ራሱ ሌላ ችግር አለ መሰለኝ። በጣም ተደጋጋሚ እየላከች ነው። ብትቼ ሳቢያት ያለበት ነገር ላይ ራሱ ሌላ ችግር አለ።

አብሮት የሚጠቁት ልጅ ቆመው ሲያዩት ነበር። ለምኛ የተቀበልኩት ወደ አጅማ እሱ እጁን እንደዚህ ደም ሲቆራረጥ ቆመው ነበር የሚያዩት ሰው ራሱ አይሉትም። እሱ በስካር መንፈስ እንደዛ ሲሆን ትልቅ እናንተ የምረዱት ነገር ማለት ነው። ወላሂ ለሱ ምንድነው ከዚህ ነገር ውስጥ እንዲወጣ ነው መጀመሪያ ለሱ አይዲ ከመሰራት በፊት ለሱ ስራ ከመፈለግ መስዑድ ማለት ነው ወላሂ፣ ይሄ ልጅ ወደ ራሱ መመለስ አለበት፣ ከአቅሉ መሆን አለበት። እርግጠኛ መሆን አለባችሁ ሪስክ ለመውሰድ ራሱ። ቅድሚያ የሱ ደህንነት፣ የሱ ከዚህ ሱስ ውስጥ መውጣት እርግጠኛ ነው። አይዲ መስራት ቀላል ነው፣ አንድ ሰው ከፊል ሆኖለት ይሰራለታል። ይሄ ልጅ ግን አይዲ ተሰርቶለት መልሶ እዚህ ነገር ውስጥ የሚዘቀፍ ከሆነ እናንተም የረዳውም ሰው ፀፀቱ አስችሉትም። የሰው ሀገር ላይ ሁላችሁም ታውቁታላችሁ፣ እዚህ ስራ አስገብቶት ነው በሁለተኛው ቀን የወጣው ብለዋል። ኦኬ። ስለዚህ ከዚህ ነገር አርቃችሁ፣ ከዚህ ሀገር አርቃችሁ፣ ከአጅማን ርቆ አርፎ ስራውን መስራት አለበት። አንድ እነዚህ አጅማን ያሉትን ሰዎች ስልክም ማውራት የለበትም። መጥፎ ነገር ላይ የሚጎትቱት ሰዎችን መራቅ አለበት። ኡስማን ከዚህ ካልራቀ ሰው አይሆንም። አበደ ወላሂ ይህ ነው። በጣም ተመርዟል። በጣም ይቅርታለ አንድ ነገር ለወለዛ አንድ ነፊ በጣም ነው የማመሰግነው ላይክ ይዳን done a lot ኦፍ ላይክ ኤምኤዚንግ ስራ መሸፈኑ በጣም በጣም ቴንክ ዩ ዩስማን ይሁሉ የተሰበሰበው ስላንተ ነው። ይህ ህዝብ ላይክ ስራ እያላቸው ስራቸው አቁመው ልጆቻቸው ቤትተው ቁጭ ነው የሚያወሩት ስላንተ ነው። እዛ ቦታ አትሂድ ለራስህ አይጠቅምም እያሉ ነው። ይህን ነገር ሰምተህ እሺ የምትል ከሆነ ሁሉ እዚህ ያለው ኑሮት አይደለም ትንሽ ከሚያገኘው ሽር አድርገው ነው ሰፖርት የሚያደርገው ገባ። ይህ ሁሉ ሰው እንደዚህ ላይ ከአንተ ሲረባረብ ራስን ካላገዝክ በቃ ከዚህ በለጠ ምንም አድርገው አይቻልም። ራስን ማገዝ አለብህ። እኛ አይዲያ ልንሰጥ እንችላለን እንጂ እጅ ጎትተን ማቆም አንችልም። እዛ ቦታ መጥፎ ነው እየተባለ ተመልሰ የምትሄድ ከሆነ እኛም ተሰብስበን እንደዚህ ሁሉ ያደረግ ነው። ጸጸት ነው ነገር ስለዚህ ቃል መግባት አለብህ፣ አልሄድም እዛ ቦታ ሄድ መጥፎ ከሆነ መጨረሻው አይተዋል። ራስን መቁረጥ ራስን ሀርም ማድረግ ነው አይደል? መጨረሻው የእኛው ከሆነ ዩ ኖ ወይ ገነጌል ይሄን ነገር ቃል መግባት አለብህ። አውል ስቶፕ ይህ ሁሉ ተሰብስቦ ለአንተን ሰፖርት ለማድረግ ታይሙ ዌስት አድርገው ዩ ኖ ላይክ ፒፕል ስራቸው አቁመው አፕሪሽት ማድረግ አለብህ። ቴንኪዩ ብለህ በቃ ይሄ አቆማለሁ እኔ ራሴን እመልሳለሁ ላይክ ራሴን እጠብቃለሁ፣ ራሴን ሰፖርት አድርጋለሁ ማለት አለብን። ሳሪ ሁለተኛ ነገር ደግሞ እንትን እዚህ ጋር ላላችሁ ሰዎች ሙሉ ስልክህን ምንም ነገር ሳትከፍተው፣ ሙሉ ስልኩን አምጥተክ ለእኔ የተሰጠኛለት አዲስ ሲም ካርድ አዲስ ቀፎን ይሰጠሃል። ኦኬ ምንም አይነት ነገር ያልተነካካል ያንን ስልክ እያየህ ዘባላ ነው ምከቱም ምንም ሲሙን ታወጣለ። ሲሙን እንሰባብረዋለን። ከዛ በኋላ አዲስ ስልክ ተሰጥቶ አዲስ ሰው እንድትሆን ነው የሚፈለገው። ቀፎ ውስጥ ስልኩ ራሱ ይጣላል። ለአላማ አይደለም እንትን የምባለው ያ ነገር ነው የሚደረገው። ኢማራት ላይ ከምትደግፉት ይልቅ የምታጠፉት ነገር ነው እየበዛ ያለ። አዎ ይሄ አሪፍ ነው፣ አሪፍ ሀሳብ ነው። ስልክ መቀየሩ በጣም ጥሩ፣ ችግር የለውም። እኔ በአካል ስለማገኘ እኔ አስተካክልለታለሁ፣ ችግር የለውም። የሀበሻ ጓደኛ ምስር ነው የነበሩ ምስር ናቸው። ለምሳሌ ምዛ ስፍር ነው ምንሰራለው። አሁን በቃ ወንድሜ በቃ አሁን አንተ ተስተካከል፣ ወደ ራስ ተመለስ። አሁን ነሲ ቆራኒዮ ንገሪውና ስንት እንደሚያስፈልግ ንገሪ። ኤሚኪ የሁለት ወር ቪዛው ስንት ነው? ከመሲ በፊት ይቅርታ ነ አንድ ደቂቃ ብቻ ይቆፈጋል። እኛም የሀገሩ ልጆች ነን፣ ያው እዚህ ጀርመን ነው የምንኖረው። እንተባበራለን። መሲ ባላችሁና ማናት ሚኑት ያለችው እደግፋለሁ ከዛ ቁጥራችን በውስጥ እንልክላቸዋለን። የሆነ ካለ በሆነ ሰዓት እንደግፋለን። ግን ሲስተካከል እና ታጠገብህ ስትኖር እንደዚህ ራሱ እህቶች ሀጎነህ ላይ መሆናቸው ተመስገን ማለት አለብን። ሲስተካከል ነው እኛ ደግሞ የምናግዝ፣ እና አልፈን የምናደርገው ነገር የለም። ቁጥራችን በውስጥ እናስቀምጣለን። የሆነ ካለ እርዳታ የሁለት ወር ይሁን የምን ይሁን